ትራንስፖርት ነው እያደመጣችሁ የምትገኙት ቀደም ሲል መልእክቶቻቸውን ካደመጣችኋቸው አጋሮቻችን ጋር የፕሮግራሙ አዘጋጅ ነው የመንሱር አብዱልቀኒ ከቴክኒሻናችን ህይወት አሰፋ ጋር ከብስራት ኤፌም 101.1 ስቱዲዮ በቀጥታ አብረናችሁ ነን። ሁለተኛ ርዕስ አለን፣ የካሴሚሮ ጉዳይን ይመለከታል። ሁለተኛው ርዕሳችን በማንቸስተር ዩናይትድ የእንግሊዝ ፕሪሚየር ሊግ ላይ ብቻ ሳይሆን አሁን በብራዚል ብሔራዊ ቡድንም ቁልፍ ተጫዋች ነቱ ተመልሷል ካሴሚሮ ይህንን ደግሞ አሰልጣኝ ካርሎ አንቸሎቲ በዚህ ሳምንት ከሴኔጋል ጋር ካከናወኑት የለንደኑ ጨዋታ በኋላ ደግመው ደጋግመው ደግመው ደጋግመው ሂዝ አወር ኢምፖርታንት ፕሌየር እያሉ ሲናገሩ ተደምጠዋል የካሴሚሮ ነገር በጣም የሚያስገርም አበቃለት ብለነው ነበር ከዚህ በኋላ የካሴሚሮ ብቃት ታሪክ ነው ብለንም ተናግረን ነበር። ዓለም ሁሉ ይህንን በአንድ ወቅት ከነ ቶኒ ክሩስ እና ሉካ ሞድሪች ጋር በሪያል ማድሪድ ምርጡን አማካይ ጥምረት ፈጥሯል ብሎ ከዓለም ምርጥ አማካዮች አንዱ አድርጎ ሲስለው ሲቆጥረው የነበረው ብራዚላዊ ላለፉት ሁለት ዓመታት ገደማ ባሽቆለቆለና በተዳከመ ብቃት አበቃለት በቃ ጫማውን ሊሰቅል እየተቃረበ ነው፣ ኦር ወደ ሳውዲ አረቢያ መዘዋወር አለበት የሚል ድምዳሜ ላይ ሁሉ ደርሶ ነበር። እርሱ ግን እንዴት ተደርጓል? ሩበን አሞሪም እንዳሉት ከብዙ ልፋትና ታታሪነት በኋላ ካሴሚሮ ወደ ቦታው ተመልሷል። አሞሪም ባለፈው ሰሞን እንደተናገሩት ነው በአሰላለፍ በዩናይትድ ውስጥ ማለታቸው ነው። በአሰላለፍ ከሁሉም ኋላ ነበራሉ። ከአማካዮች ሁሉ ከነ ቶቢ ኮሌር ሁሉ ኋላ ነበር። ከብዙ ትጋት እና ስራ በኋላ ግን ፊት ቀዳሚ ሆኖ ተቀመጠ አሉ በዛ። በአውሮፓ እግር ኳስ ላይ ሁል ጊዜ ሜሪት ነው አንተን የሚያሸልም ያለፈ ታሪክ አይደለም። ከአሰልጣኙ ጋር ያለህ ቅርበት አይደለም አይነ ውሃ ስለ አማራ አይደለም፣ ቁመና ዘለግ ስላለም አይደለም። ወቅታዊ ብቃትህ ብቻ ነው በአንድ ቡድን ውስጥ ወሳኝ ቦታ የሚያስገኝልህ። ያንን መመለስ ከቻልክ የአሰልጣኞቹ ሚዛን እጅግ ፍትሐዊ ነው። ትላንት በጎ የነበረ የነበረ ብቃት ዛሬ ቢዳከም በትላንትናው ስምህ ቋሚ አስተላለፍ ውስጥ አትገባም። የቱንም ያህል ስም ቢኖር ትጠቅም እንደሆነ ነው የመጀመሪያ አስራ አንድ ውስጥ የምትገባው ትጠቅም እንደሆነ ነው ብዙ የጨዋታ ደቂቃ የሚሰጥ የማትጠቅም ከሆነ ወደ ተጠዋቂ ትወርዳለህ፣ ከዚያም በታች ልትወርድ ትችላለህ፣ ክለቡንም እንድትለቅ ልትደረግ ትችላለህ እና በዚህ ሂደት ላይ ካየን የካሴሚሮ የፐርፎርማንስ ግራፍ ባለፉት ሁለት ዓመታት በጣሙን አሽቆልቁሎ ነበር። አሁን ደግሞ እንደገና ቀና ብሎ 2026 የዓለም ዋንጫን ፊት ለፊቱ ላይ በብራዚል ብሔራዊ ቡድን ቁልፍ ተጫዋችነት እየተመለከተ ይገኛል። በማንቸስተር ዩናይትድም ቢሆን ውድ አድማጮች፣ በዘንድሮ ዩናይትድ የካሴሚሮ ሚና አሁን በጣም ተፈላጊ ነው። ካሴሚሮ በተሰለፈበት የማንቸስተር ዩናይትድ ስብስብ ጎል የሚቆጠርበት በየ 110.6 ደቂቃ በአማካይ አንድ ጊዜ ነው። አንድ ጎል ዩናይትድ ላይ እንዲቆጠር ሁለት ጨዋታ ገደማ በሉት በአማካይ 110 ነጥብ 6 ደቂቃ። ካሴሚሮ በሌለበት ግን ዩናይትድ ላይ የሚቆጠረው በየ31 54 በየ31 ደቂቃው አንድ ጊዜ ነው። የእርሱ ሚና ምንድን ነው? አማካይነት ነው። ከኳስ ውጪ ከበስተጀርባ ያለውን ተከላካይ መስመር ሽፋን ይሰጣል። ከኳስ ጋር ደግሞ አጥቂ አማካዮች እንዲያጠቁ ከኋላ ድጋፍ ይሰጣል። መልሶ ማጥቃትን ያቋርጣል። መሀል ሜዳውን በብልህ አጨዋወቱ ደግሞ ይሸፍናል። ያ ማለት ግን የበለጠ የሜዳ ላይ ታታሪነትን አያጠቃልቅም። አሁን 34 ዓመቱን ሊያከብር ቀን እየተቃረበ ባለበት ሰዓት ላይ ሰፊ ኤሪያ ሸፍነ ተጫወት ማለት በጣም ከባድ። ይልቅ ዩናይትድ ከቅርብ ጊዜ ወዲህ ያሳየው የቡድን ጨዋታ ተከላካይና አጥቂው መካከል ያለውን ርቀት አጥቦ ወደ ላይ ተጠግቶ ስለሚጫወት ለካሴሚሮ የተመቸ ይመስላል። ግን ይሄ ማንቸስተር ዩናይትድ ከካሴሚሮ ጋር ሲሆን ያነሰ ጎል የሚቆጠርበት ያለ ካሴሚሮ የበለጠ ይጋለጣል። ለምሳሌ ከብሬንትፈርድ ጋር ሶስት ለአንድ ሲሸነፉ ካሴሚሮ በቅጣት አልተሰለፈም ነበር እና እንደዚህ ያለ ጉልህ አገልግሎት መስጠት ጀምሯል። ግን ይሄ ተጫዋች ባለፉት ሁለት ዓመታት ያለፈበትስ መከራ። ከ18 ወራት በፊት እኮ ጄሚ ካራገር ለስካይ ስፖርትስ ያ መከረኛ የክሪስታል ፓላስን ጨዋታ ተከትሎ ምን አለ ስለ ካሴሚሮ ሲናገር ጨዋታው እንዳበቃ እግር ኳስ ሳይተውህ አንተ ብትተው ይሻላል፣ በክብር ብትሰናበት ይሻላል፣ እየተዋረድክ ነው እያለው እኮ እና በወቅቱ ከነበረው ፐርፎርማንስ አንጻር የጋላከር አስተያየት የሚጣጣል አይደለም። የጋላከር አይኖች ወደፊት ይሄንን ሊመለከተው አልቻሉም እንጂ መተንበይ አልቻለም እንጂ ልጁ እንደገና ቀና ብሎ በጣም አስፈላጊ ተጫዋች ነው ተብሎ በአሰልጣኙ ይበልጥ የሚነገርበት ጊዜ እንደሚመጣ አላወቀ እንደሆን እንጂ በወቅቱ በዚያ በክሪስታል ፓላስ ግጥሚያ ላይ ብቻ ሳይሆን ቀደም ባሉት የዩናይትድ ጨዋታዎች ላይ ሁሉ ካሴሚሮ ደካማው አማካይ ሆኖ ስላሳለፈ የፓላስ በባል ተከላካይነት የተሰለፈበት አራት ለአንድ የተሸነፉበት ያ ጨዋታ ደግሞ በበለጠ ካሴሚሮ ጊዜው እያበቃ እንደሆነ ኤክስፓይሪ ዴቱ እየቀረበ እንደሆነ እያሳየ በማሳየቱ ያን ቢል አያስገርምም። የቀድሞ የሊቨርፑል ተከላካይ ብቻ አይደለም፣ ካሴሚሮን ያማው ያላማው ተንታኝ አልነበር ያልተቸው። የብራዚል ብሔራዊ ቡድንም በዛ ወቅት ላይ እኮ ቦታ ነፍጎት ነበር። ብዙ ያገለገለውን ካሴሚሮ በቃ ይበቃል ለሌሎች እድል ሰጥቶ ነበር። ከሩበን አሞሪም የመጀመሪያዎቹ 16 ጨዋታዎች እኮ አስሩ ላይ ካሴሚሮ አልተሰለፈም። በቸልታኔ ያለፉት አሰልጣኙ 2024 ካላንደር ዓመት ሲያበቃ አካባቢ የነበረው ካሴሚሮ በነ ቶቢ ኮሊየር የተበለጠ ነው። ያ ልጅ የት ነው አሁን ዌስት ብሮሚቻል ቢሆን በውሰት የሚገኘው አይደል? በዛ ሰዓት ላይ ኮሊየር የበለጠ የመሰለ ፍድል ነበረው ከካሴሚሮ ይልቅ። ዛሬ ግን ካሴሚሮ የዩናይትድ ቁልፍ ተጫዋች ነው። ኮሊየር ጭራሽ በዩናይትድ ዝርዝር ውስጥ የለም፣ በውሰት ተሰጥቷል። ከማዝመም ወደ መቃናት፣ ከወረደ ፐርፎርማንስ ወደሚደነቅ ከፍ ያለ አገልጋይነት በመጨረሻ ከተናቀ ተጫዋችነት ወደ ቁልፍ ተጫዋችነት ተሸጋገረ። ብራዚልም ይህን መሰከረች፣ በአሰልጣኟ በካርሎ አንቼሎቲ አንደበት። ሰሞኑን እንደምታውቁት በሪያል ማድሪድ ተከታታይ ቻምፒየንስ ሊግ ዋንጫዎችን ባሸነፉባቸው በእነዚህ ዓመታት ካሴሚሮ የራሳቸው የካርሎ አንቸሎቲ ሪያል ማድሪድ ቁልፍ አማካኝ ነበር። እሱን የመሰለ ዲስትሮየር በወቅት እኮ አልነበረም፣ ከቶኒ ክሩስ እና ከሉካ ሞድሪች ጋር። የመጀመሪያው ሲዝን በማንቸስተር ዩናይትድ በጥሩ ጅማሮ ስለታየ የቡድኑ የዓመቱ ኮከብ ተጫዋች ተብሎ በውስጥ ምርጫ ተመረጠ። ያንን ያየ ምንም አላለም። ሁለተኛው ሲዝን ላይ ግን ነገሮች ሁሉ ሲበላሹ እንዲህ ሪያል ማድሪድ ለካ እንደዚህ አይነት የብቃት ማሽቆልቆል ካሴሚሮ እያሳየ ስለሆነ ነው ለዩናይትድ የማታ ማታ በውድ ዋጋ ይሸጠለት ተብሎ ማድሪዶች የሸጡበት መንገድ ሲደነቅ፣ ዩናይትዶች ተታለዋል ተብሎ ሲነገር ቆይ ማዝመም የጀመረው በኦልትራፎርድ ሁለተኛው ሲዝኑ ላይ ነበረ። ካሴሚሮ ከሲዝኑ መነሻ ጡንቻ ጉዳት አጋጠመው። ለሶስት ወራት ከጨዋታ ወጣ። ከጉዳቱ ሲመለስ ፍጥነቱ እንደ ቀድሞ አልሆን አለ። በገባባቸው ጨዋታዎች ላይ ደካማ ፐርፎርማንስ ታየበት። ከዛ በኋላ ነው ያ የሳልኸርስት ፓርክ አዋራጅ የሆነ ጨዋታ የተከተለው። ከዛ በኋላ ነው ጋላከርም ቅድም ያልኳችሁን ነገር የተናገሩ ከሳምንት በኋላ ማንቸስተር ዩናይትድ በኤፍ ኤ ካፕ ማንቸስተር ሲቲን ሲያሸንፍ በኤሪክ ቴንሃግ አሰልጣኝነት ስር እሱ ከአስተላለፍ አለፍ ውጭ ሆነ። እነ ኮቢ ሜይኑና ስኮት ማክቶሚና ነበሩ በወቅቱ ቅድሚያ የተሰጥቷቸው የተጣመሩት በእርሱ ቦታ። ያ ኤፍ ኤ ካፕ ድል ከተቀዳጁ በኋላ ዩናይትዶች ዘገባዎች እንደሚያሳዩት ካሴሚሮ ከቡድኑ አባላት ጋር ደስታውን ሳይገልጽ ጓዙን ጠቅልሎ ወደ ቤቱን የገባው ደስተኛ አልነበረም። ከእይታ ሲጠፋባቸው ጊዜ በቃ ይሄ ውድድር ዘመን ይጠናቀቅ እንጂ ካሴሚሮና ሬድ ዴቭልስ መለያየታቸው ነው ተባለ። የውድድር ዘመኑ ማጠቃለያ ላይ ግን የተባለው አልሆነም። ወደ ሳውዲ አረቢያ ሊሻገር ይችላል የሚሉ ግምቶች ነበሩ። እነዛም ግምቶች ፉርሾኑ የካሴሚሮን ብቃት መውረድ የዕድሜ መጨመር ምልክቶች የመታየት ነገር የመታየታቸው ነገር በተጫዋቹ ላይ ዩናይትድ ለእርሱ የሚከፍለው 350 ሺ ፓውንድ ሳምንታዊ ደሞዝ እየታሰበ የገንዘብ ብክነት ነው አስባለ። ራሳቸው ሰርጂም ራድክሊፍም ሲመጡም የሚከፈላቸው ክፍያና የሚሰጡት ጥቅም አይመጣጠንም ካሏቸው ተጫዋቾች አንዱ ካሴሚሮ ነበር። 2425 ያለፈው የውድድር ዘመንም ሲጀምር እንደዚሁ በጥሩ ብቃት አልጀመረም። ማዝመሙ ቀጠለ። ሐሜቱ ባሰበት፣ ትችት በረከተበት። ቴንሃግ ከሊቨርፑል ጋር በነበረው ጨዋታ ሁለት ለዜሮ እየተመሩ ቀየሩት፣ ቀይሮ አስወጡት። ከቴንሃግ የመጨረሻ ጨዋታዎች አንዱ ነበር ያ ጨዋታ። በኋላ በሕዳር ወር ላይ ኖቬምበር 2024 ሩበን አሞሪም ከወደ ፖርቱጋል ቴን ሃግን ሊተኩ መጡ። በእርሳቸው ስርም ወዲያውኑ እንደመጡ ካሴሚሮን በአፍ መፍቻ ቋንቋቸው የሚያናግሩት ካሴሚሮን ወዲያውኑ አሰላለፍ ውስጥ ሊከቱት አልቻሉ። ሜኑ፣ ኡጋርቴ፣ ብሩኖ ኮሊየር ለእነርሱ ነበር ቅድሚያ የሰጡት። ቢያዩት ቢያዩት ቢያዩት ካሴሚሮ ጥሩ አይደለም እና በእነዚህ ወጣቶች ላይ ትኩረት ማድረግ የተሻለ ነው የሚል እምነት አሳደሩ። በኋላ ግን እንደዚህ ያሽቆለቆለው ፐርፎርማንስ ግራፉ ከዛ መቃናት ጀመር። በሊዮን ጨዋታ፣ ከማንቸስተር ሲቲ ጋር በነበረው ደርቢ ግጥሚያ ላይ በዚያ ጨዋታ እንደውም የበለጠ ብዙ ሸርተቴ ወርዶ ከፍ ያለ ፐርፎርማንስ ያሳየበት ጨዋታ ነበር። ከዚያ ከካሴሚሮ ጋር ማንቸስተር ዩናይትድ ዕጣ ፈንታው በበጎ እየተቀየረ እንደሆነ ሲመለከቱ ይበልጥ የጨዋታ እድል ሰጡት። ቅድም እንዳልኳችሁ እንግዲህ ቀስ በቀስ ጠቃሚነቱ ተመለሰ። አሁን ፊት ይሁን እንጂ በቀጣዮቹ ጨዋታዎች ላይ ማንቸስተር ዩናይትድ በተከላካይ አማካይ ቦታ በመጀመሪያው አሰላለፍ ያለ ጥርጥር ካሴሚሮን ያሰልፋል፣ ያጫውታል። ይሄ የማንቸስተር ዩናይትድ ፐርፎርማንሱ ደግሞ ብራዚልን ጠቀመ። ካርሎ አንቼሎቲ በእንግሊዝኛ በሰጡት ቃለ ምልልስ ላይ ስንት ጊዜ መሰላችሁ ዘ ሞስት ኢምፖርታንት ፕሌየር ሲሉት ነበሩ ድንቅ ነው አሉ። ሞስት ኢምፖርታንት ተጫዋቻችን ነው፣ የቡድናችን ሚዛን ጠባቂ እርሱ ነው። ኳስ ሲይዝ ከኳስ ጋር የእንቅስቃሴ ሚዛናችን ይጠብቅልናል። ከኳስ ውጭ በታክቲኩ ረገድ ብልህ እንቅስቃሴዎች አሉ። ጨዋታ ያነባል። ቦታ እያያዙም ድንቅ ነው፣ እንዲህ እያሉ ሙገሳ ሲያዘንቡለት ነበር። ቀጠሉና ሪሊ ሪሊ ኢምፖርታንት ፕሌየር አሉ። በተጨማሪ የቡድናችንም መሪ ነው አሉ ለሌሎች ተጫዋቾች ምሳሌ መሆን የሚችል መሪ ነው አሉ። ይሄን ሊደርሺፕ ከገለጹ በኋላ ደግሞ እንደገና ሪሊ ኢምፖርታንት ፕሌየር አሉ። ደጋግመው ነው ይህን ቃል ሲጠቀሙበት ነበር። አሞሪም እኮ ብለዋል እኮ። ካሴሚሮ ብቃቱ ወርዶ እንኳን በዚህ ብራዚላዊ ላይ በጎ በጎ ነገር ይመለከቱ ነበር አሞሪም። ማንም እሱን አይመስልም ነው ያሉት፣ አሁን በቅርብ ጊዜ በሰጡት አንድ ምስክርነት ማንም እሱን አይመስልም፣ ይልቅስ ሌሎች እሱን ለመምሰል መስራት አለባቸው። ጥሩ ሞዴል፣ ተምሳሌት ነው ሲሉ ነበር። ለምን ያውቁታላ፣ በምን አይነት መንገድ እንደተመለሰ በጣም በላዩ ላይ ጨክኖ ነው ሲሰራ የነበረው። ይህንን ሀሜት ሁሉ ፉርሽ ለማድረግ ካሴሚሮ አካላዊ በሆኑ ዝግጅቶች ላይ መቼም አይታማም። ባልባሌ የቤተሰብ ሰው ነው፣ ራሱን አይጠብቅም የሚባል አይነት አይደለም። እና በአመጋገብ እንደገና መልሶ አመጋገቡን ከልሶ ጥብቅ የሆነ የአመጋገብ ስርዓት ዘርግቶ ለራሱ ከባለሙያዎች ጋር ተናግሮ ማለት ተነጋግሮ ክብደቱ ከ82.5 ኪሎ ግራም እንዳይበልጥ በልዩ ጥንቃቄ። ይሄ ነው እንግዲህ ኦፕቲማል ክብደቱ እና የሚፈለገው ይሄ ነው። ከዚህ በላይ ከሆነ የበለጠ ሰውነቱ እየከበደው ይመጣል። ከእድሜ ጋር ደግሞ ቅልጥፍናውን፣ እንቅስቃሴውን ሊገታበት ይችላል። ያው በብዙ ተጫዋቾች ላይ እንደሚደረገው ስኳር ነክ ምግቦችን ሁሉ ከምግቡ ከማዕዱ ላይ አስወግዶ በአመጋገብ ይጠቅማል የተባለ የአሳ ዲሾች ላይ ትኩረት በማድረግ ለራሱ ስታንዳርድ ሴት በማድረግ በካሪንግተን በየዕለቱ በልምምዱ ላይም ሲተጋ፣ ወጣት ተጫዋቾች እሱን እየተመለከቱ ምሳሌ መሆን እንደሚችል እያመኑ አሰልጣኙም እንዲህ እየመሰከሩለት ለሌሎችም ተጫዋቾች ምሳሌ ሆኑ። ለምሳሌ የፓራጓዩ ዊንግባክ ዲየጎ ሊዮን እሱም በብዙ ይመክረዋል አሉ። እና ይሄ ኢንቴንስ የሆነ ዝግጅቱ እና ልዩ ትኩረቱ ካሴሚሮን እዚህ ደረጃ አድርሶታል። ለሁላችንም ለተሰማራንበት ሙያ እንዲህ ያሉ ተጫዋቾች ምሳሌ ናቸው። እንደው በስራ ውጤታማነታችን በአንድ ወቅት ላይ ምርጥ የነበረው እየተዳከመ ከመጣ መልሰን ማሻሻል እንደምንችል ከዚህ በላይ ማስረጃ ማቅረብ አይቻል እንጂ። ፉትቦል፣ ጥሩ ስትጫወትለት የሚያሞግስህን ያህል ብቃትህ ከተዳከመ ሀሜቱ አይጣል። ልክ ጄሚ ካራገር እንዳለውም ለአንተ ስታዳምጠው የሚያሳፍር አስተያየትም ሊሰጥብህ ይችላል። እግር ኳስ ሳይተውህ አንተ ብትተው ይሻላል ልትባሉሉ ትችላል። ካሴሚሮ በዚህ ሁሉ አልፎ አሁን ደግሞ እንደገና የአድናቆትና የሙገሳ ፀሐይ ፍንትው ብለው ታለታለች። ክቡራትና ክቡራን አድማጮቻችን የዛሬው ብስራት ስፖርት ፕሮግራማችን እዚህ ላይ ያበቃል። አብረናችሁ የቆየነው የፕሮግራም ዋና ዘጋጅ መንሱር አብዱልቀኒ፣ እኔም የፕሮግራም መሪ ዘላለሙላቱ በዚህ እንሰናበታችኋለን ሪውሏችሁ